ከአላህ ውጭ ለሆነ አካል ስለት መሳል ይቻላል? ከምን ከአላህ ውጭ ለሆነ አካል ስለት መሳል ይቻላል። ለምሳሌ ለገብርኤል፣ ለምሳሌ ገብርኤል እንደዚህ በአስራ ዘጠኝ ምናምን እያሉ ያከብሩታላል። በሱ ቀን መሳል አዎ ለገብርኤል፣ ለሚካኤል፣ ለሸኾቹ፣ ለነብዩ

ምንም ፋይዳ የለውም። ስለት ምንም የሚያመጣው ለውጥ ስለሌለ ምንም ብትጨናነቁ በራሳችሁ ላይ ስለት አታምጡ። ሐታ ልሰግድ፣ አንድ ሽረክዓ ልሰግድ፣ መካ ልሄድ፣ መዲና ልዘይር ምናምን ብላችሁ እንትን አትበሉ፣ አትሳሉ። ሶስተኛው ስለት ተስላችሁ፣ ከአላህ ውጭ ለሆነ አካል ተስላችሁ ከነበረ መሙላቱ ሐራም ነው። መሙላት የለባችሁም። ማፍረስ ነው ያለባችሁ። ለገብርኤል ምንጣፍ ልካለሁ ብለሽ የተሳልሽ ሴት ለገብርኤል አይደለም፣ ለጄላኒ አይደለም፣ ለምንም መሳል ስለማይቻል ከአላህ ውጭ አይሆንም። ግን የሆነ መስጂድ አነጥፋለሁ ብላችሁ ከተሳላችሁ መሙላት ግድ ይላችኋል። ለአላህ ስለሆነ ማለት ነው።